ሰላም እንዴት ናችሁ የዩኒክ አቢል ቤተሰቦች እስካሁን ድረስ እንግዲህ ለሪሚዲያል ጥሪ ያላደረጉ ዩኒቨርሲቲዎች ምንድነው ምክንያታቸው በሚል በተደጋጋሚ በእናንተም ዘንድ የሚነሳ ጥያቄ የኛም ጭምር ጥያቄ በመሆኑ ለሚመለከታቸው አካላቶች ይህንን ነገር እያስተጋባን እንገኛለን። ለምን እስካሁን ድረስ ጥሪ አላደረጉም? አንዳንድ ዩኒቨርሲቲዎች ለምሳሌ ቦንጋ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ፣ ወሎ ዩኒቨርሲቲ፣ አርሲ ዩኒቨርሲቲ። እነዚህ ዩኒቨርሲቲዎች ሌሎችም አሉ፣ መቀሌም ዩኒቨርሲቲ አለ። እነዚህ ለሪሚዲያል ጥሪ አላደረጉም እስካሁን ድረስ። ይሄ ደግሞ በተማሪዎች ስነልቦና ላይም እንዲሁም ደግሞ በሚቀጥለውም የአካዳሚክ ካላንደራቸው መሰረት ላይ ብዙ ችግር የሚያስከትል መሆኑ እየታወቀ እስካሁን ድረስ ለምን ጥሪ አላደረጉም የሚለውን እኛም በራሳችን በኩል በጣም ብዙ ዩኒቨርሲቲዎች ጋር የሞከርን ነበረ፣ ልናገኛቸው እናን፣ ለምን ዘገዩ የሚለውን ነገር በመጠየቅ ላይ እንገኛለን። አንዳንድ ዩኒቨርሲቲ አመራሮች ግን ፈቃደኛም አይደሉም ለመመለስ፣ ኢሜልም አድርገንላቸው ለመመለስ ይህንን ጉዳይ ፍቃደኛ አይደሉም። ግን ደግሞ አንድ ነገር አለ፣ ከትምህርት ሚኒስቴር የተሰጠ አቅጣጫ አለ። እሱም ምንድን ነው? ዩኒቨርሲቲዎች ሁሉም በዚህኛው ወር ተማሪዎችን ጠርቶ እንዲጨርሱ፣ እንዲሁም ደግሞ ሁሉም የሪሚዲያል ትምህርቶች በአግባቡ መከታተላቸውን እርግጠኛ የሆኑበትን ማስረጃም እንዲልኩ ጭምር ያሳስባል። ምክንያቱም የትምህርት ሚኒስቴር ያስገድዳል። እነዚህ ተማሪዎች አሁን ሪሚዲያል ገብቶ እየተማሩ ካሉት ልጆች ጋር እኩል ነውና የሚፈተኑት። አሁን አርፍደው ገብቶ ግቢ ውስጥ ገና ግቢ መልመዳለ፣ አካባቢን መላመድ አለ። በጣም ብዙ ችግር ስላለ ያንን ሁሉ የሚቋቋሙበትን ውድ ጊዜያቸውን ነውና ቤት ላይ እያሳለፉ ያሉት። በአብዛኞቹ ደግሞ በተለያዩ ድብርቶች በተለያዩ ነገሮች ውስጥ እንዲሁም ወደ ሌላ ወደ ቴክኒክ እና ሙያ ወደ ሌሎች ኮሌጆች መመዝገብም የጀመሩ ልጆች አሉ። ይህም ደግሞ ኔጌቲቭሊ ለትምህርት ያላቸውን ፍቅር፣ ተነሳሽነት፣ ፍላጎታቸውን የሚያጠፋና የሚያበላሽ ነገር ስለሆነ ትምህርት ሚኒስቴር ይህንን ተረድቶ በአስቸኳይ ምላሽ እንዲሰጥ በዚህ ጉዳይ እንዲያስገድዳቸውም ዩኒቨርሲቲዎቹን ጥያቄ እያቀረብን እንገኛለን። ውድ ተማሪዎች እንግዲህ ከወላይታ ሶዶ ዩኒቨርሲቲ ስንጀምር ወላይታ ሶዶ ዩኒቨርሲቲ ከዚህ በፊትም የአጠራር ችግር አለበት በጣም ይህን አንስቼላችኋለሁ በቴሌግራም ቻናላችን ላይ። በጣም ችግር ያለበት ግቢ ነው። ከእስኬጁል ጋር በተገናኘ በጣም ተማሪዎች ይቸገራሉ። አንዳንዶች ካለ ጊዜያቸው እዛ የቆዩ አሉ። መመረቅ እየተገባቸው የእስኬጁል ችግር በጣም የሚታይበት ግቢ ነው። ሌሎች ዩኒቨርሲቲዎች ግን ለምን እስካሁን ድረስ እንደዘገዩ ግልጽ የሆነ ማብራሪያ ከነሱም እየጠበቅን እንገኛለን። ወዲያው የምናሳውቃቸውም የሚሆናል ደግሞ አዲስ ነገር ሲኖር ግን ሁሉም በዚህ ሳምንት ጥሪ እንደሚያደርጉ ተስፋ እናደርጋለን። ማይሆን ከሆነ ግን እኛ ብቻም ሳይሆን እኛም በዚህ ቻናል ስም በእናንተ ስም እንጠይቃለን። ሌሎችም የቲክቫ ዩኒቨርሲቲ እንዲሁም ደግሞ ሌሎችም የቱቶሪያል እንዲሁም አካዴሚክ ነግ ነገሮች የሚመለከታቸው የሚዲያ አካላት አብዛኞቻቸው ጥያቄ እያቀረቡ ይገኛሉ። ጥያቄ ሳይቀርብ ቀርቶ አይደለም። እኛም ወንድሞቻችን እህቶቻችን አሉ የሚማሩ ና በጊዜ ወደ ግቢ መግባት አስፈላጊ ስለሆነ ይህንን ነገር ችላ እንዳይባል ና መሬት ላይ እንዳይቀር የእናንተም ልፋታችሁ ደግሞ መሀል ላይ እስካሁን ጥር ሊደርስ ነው። ኦልሞስት በጣም አንደኛ ሲሚስተር ማለቂያ ጊዜ እየተቃረበ ባለበት ጊዜ ገብታችሁ ገና ቦታ መልመድ አለ፣ አካባቢ መልመድ አለ። በጣም ብዙ ችግር ስለሆነ ይህንን በጣም እንረዳችኋለን። ስሜታችሁን፣ ሀሳባችሁን እንጋራለን። ሼር እያደረግን ነው። ለምንድነው ሁሉም ሰው ዝም ያለው የሚል ነገር እያየው ስለሆነ ዝም ብለን አይደለም፣ እየሞከርን ነው፣ እየጣርን ነው። አብዛኞቻቸው የሚሰጡን አጭር ምላሽ ሁሉም በዚህ ሳምንት ጥሪ አድርጎ እንደሚጨርስ ነው ያወቁት፣ መረጃ እስካሁን ባለ ሁሉም በዚህ ሳምንት ግን ጥሪ አድርጎ የማይጨርስ ከሆነ እኛም አሁን ለሚመለከተው ለበላይ አካልም አቤቱታ ለማሰማት ዝግጁ ነን። እናንተ ግን አትሸባበሩ። ከሀሰተኛ መረጃዎች ተጠበቁ። እንደዚህ እንደዚህ ሆኗል እንዲህ ተብሏል ከሚሉ ነገሮች ተጠበቁ። ትክክለኛ መረጃ ብቻ ማግኛ መንገዶችን ተጠቀሙ። ዚህ ቻናልም ትክክለኛ ነገሮችን እናቀርብላችኋለን። ሰብስክራይብ በማድረግ ቤተሰቡ እና እናመሰግናለን።